በጨረቃ እየተነሳ የሚጥላቸውን ሰዎች ይፈውሳቸው ነበር ይላል አይደለ። ጨረቃን በሽታና ጨረቃን ምን አገናኘው ሲሉ የኢትዮጵያ ሊቃውንት በጣም ስለደረሱበት፣ የስጋ ሕመምና የክፉ መንፈስ ሕመም አለ። ሁለቱም ይቀሰቀሳሉ። ለምን እንበል። አንደኛ በክፉ መንፈስ ከሆነ ጨረቃን ለማስመለክ ሊሆን ይችላል፣ የሴጣን ተንኮል ስለሆነ። በስጋ ሕመም ላይ ከሆነ ግን ፉልሙን ስትሆን ደም ይሞላል ማለት ውሃውን ብቻ አይደለም፣ ከፍ የምታደርገው የእኛንም ውሃ ነው የምትጨምረው። ብርድ ብርድ ይላል፣ ደም ይመላል፣ ህመም ይቀሰቅሳል ብለው ጠቅሰዋል። ይሄ በጣም ሊሰመርበት ይገባል። አሪስቶትል ራሱ ምን ይላል? ሙሉ ጨረቃ ስትሆን ሰዎች ከወትሮ የተለየቅ በጠበጣሉ ይባላል። በተለይ ባስሊዮስ የሚባለው አክሲማሮስ ላይ በዝርዝር ነው ይሄን የጻፈው። በጣም የሚገርመው ዋናው ግን አንጎላችንና ልባችን ምን አይነት ውሃ ይዟል? ወደ 73 ፐርሰንት ውሃ ይዟል። ሳምባችን 83 ፐርሰንት ውሃ ይዟል። ቆዳችን 64 ፐርሰንት ውሃ ይዟል። ጡንታችን፣ ኩላሊታችን 79 ፐርሰንት ይዟል። አጥንታችን እንኳን ውሃ አለው ወደ 31 ፐርሰንት ይዟል። ስለዚህ ቢያንስ ጎልማሳ ወደ 3 ሊትር ውሃ ቢጠጣ፣ ኮረዳ ሴት በቀን ወደ 2.2 ሊትር ውሃ ብጠጣ ይመከራል። እና የአይምሮ ህመምተኞች ሉነቲክ ይባላሉ። ሉና ማለት ጨረቃ ነው። ፉልሙን ማድነስ ነው። ጨረቃ ያሳበደው እንደማለት ነው። ብዙ በሜንስትሪም ያሉ ሰዎች እንትን ቢሉትም፣ ግን እኔ አብዛኞቹን ሐኪሞች ኢንተርቪው አድርጌያቸዋለሁ። ሙሉ ጨረቃ ሲሆን ሆስፒታል ምን አይነት ነው? ይህ ይነግሩኛል። ይቅበጠበጣሉ፣ ዕቃ ይሰብራሉ። አሁን እዚህ ላይ ጋዜጠኛ ነጋሽ ማየት ያለብህ ነገርና ተመልካቾቻችን መረዳት ያለባቸው ነገር ጨረቃ ታሳብዳለች ማለት ወይም አይደለም። ስለዚህ በሙሉ ጨረቃ ጊዜ ደስተኞች የበለጠ ይደሰታሉ፣ ጨቅጫቆች የበለጠ ይጨቃጨቃሉ፣ የሚያለቅሱት የበለጠ ያለቅሳሉ፣ ጦረኞች የበለጠ ጦረኛ ይሆናሉ። በዚሁ አጋጣሚ አድዋ ዘመቻ አባቶቻችን የዘመቱት በሙሉ ጨረቃ ቀን ነው፣ የካቲት 23 ይህ በጣም ውድ ነው። ፉል ሙን ነበረች ለታሪክም ሙሉ ጨረቃ ጊዜ ነው እና ምንድን ነው ኤነርጂያችንን ነው ቡስት የምታደርገው ነው ማለት ነው። አስፋውነች ማለት ስለምትስብህ ኃይል ለምሳሌ ኤነርጂ ድሪንክ ብትጠጣ ምንድን ነው የምትሆን? ሬድቡል ምናምን የሚባሉ ነገሮች አሉ። ምን ያህል ይጠቀሙ ግዱ ባላቅም ሰው ግን ሲጠጣ ወደ የደከመው ሰው ሁሉ ወደ ስድስት ሰዓት ያለማቋረጥ ድራይቭ ያደርጋል እና ኤነርጂን ቡስት ታደርጋለች እና በጣም ሪሰንትሊ የሳይንስ ግኝቶች ይህንን አረጋግጠዋል። አባቶቻችን ግን ቀድመው ደም ይመላል፣ ብርድ ብርድ ይላል፣ የውሃ ባህር ይጨምራል ብለዋል። ለምሳሌ ወርልድ ጆርናል ኦፍ ሰርጀሪ አሁን የቅርብ ጥናት ነው፣ ምን ይላል? 40 ፐርሰንት የሚሆኑ የሕክምና ኃላፊዎች የሙሉ ጨረቃ እብደት ፉል ሙን ማድነስ እንደሚከሰት ህመምተኞቻቸው ላይ አረጋግጠዋል። እና የአደጋ ጊዜ መጥሪያ ሁሉ ይጨምራል። ያን ጊዜ ኢመርጀንሲ ኮሎች ሊጨምሩ ይችላሉ። ጠፍ ሲሆን ደግሞ የመቀነስ ነገር አለ። ሌላው የብሪቲሽ አጥኞች 2008 ላይ ሜዲካሊ አንኤክስፕላይንድ ስትሮክ ሲምፕተምስ የሚባል ምሳሌ ሰዎች ራሳቸውን ያማቸዋል፣ ድዝዝ ይላሉ ና ሲመረመሩ ምንም የላቸው ግን፣ ሲታይ ወቅቱ ፉልሙን ነው፣ እና ውሃዊ ባህሪ መጨመር እንደማለት ነው። ሌላው ኢንዲያን ጆርናል ኦፍ ቤዚክ ኤንድ አፕላይድ ሪሰርች የተጠና ነው። ከልብ ጋራ በተለይ ጂም ሰሪዎች መጠንቀቅ ይገባቸዋል። ሙሉ ጨረቃ ስትሆን የውሃ ባህሪያችን በጣም ከመሳቡ የተነሳ ልብ መጨረሻ ምትላ ይደርሳል። እና በሽተኛ ነው የምትሆነ። ከጊዜ በኋላ ሰዎች ድንገት አንዳንድ ታያለህ፣ ድንገት ይወድቃሉ፣ ሰዝለፍልፈው ይሞታሉ፣ ይነዝዛሉ። እና ጂም ራሱ ስትሰራ የውሃ ባህሪ ከፍተኛ ሆኖ ጨረቃ በዛ ላይ ስባው አቅም እንዳታጣ ምን ያስፈልጋል ማለት ነው? የጨረቃን ሰሌዳ ክቡራን ተመልካቾቻችን በስክሪናቸው ላይ እንደሚያዩት እንትን ማለት ይችላል። ሌላው ደግሞ 2011 ላይ ጆርናል ኦፍ ዩሮሎጂ የሚል የኩላ ሊጠጠር ሁሉ ህመምተኞች ዩሮሎጂካል ኢመርጀንሲስ ይበዛሉ፣ የአደጋ ጊዜ እንትኖች እና እንቅልፍ ላይ ራሱ መዛባት ነገር አለ። ሰዎች እንቅልፍ ጦት ምናምን ያደርጋሉ። እና ምንድን ነው ይሄ ሁሉ የተያዘው? ታላቋ ብናሴ ወር ኤራ እብላ ጨረቃ ወር ምንላት እቺ ሰማያዊ አካል በምታደርገው ከውሃ ጋር በምታደርገው የመሳሳብ ሂደት የሚመጣ ጉድ ነው ማለት ነው። ከሴቶች ጋር እናገናኘው ውሃን ሴቶች እና ውሃ ነው። መልካም፣ በኢትዮጵያውያን የስነ ፍጥረት ሊቃውንት የሴቶች ባህሪ የውሃዊ ባህሪ ያየልባቸዋል ይላሉ። ለምሳሌ ባለፈው መርሃ ግብራችን ላይ ለምሳሌ ኤሌክትሮ ማግኔቲክ ፎርስን አይተናል። ወንድ ኤሌክትሪክ፣ ሴቶች ማግኔቲክ ሊሆን ይችላሉ የሚል እንዳየን ሁሉ የውሃ ባህሪ ከፍተኛ የሚበዛበት በሴት ባህሪ ላይ ነው። ውሃ ስንል ብዙ ነገር ነው። በዚ አጋጣሚ ውሃ ማዕበል ሊሆን ይችላል። ውሃ ሊረጋ ይችላል። ውሃ ብዙ ነገርን በውስጡ ሊይዝ ይችላል። ይሄ ሊታወቅ ይገባል። እንግዲህ ለምሳሌ ጽንስን ለመቋጠር የወንድ ፈሳይ ዘርን ምትቀበል ናት አይደል እንዴ? ልጇን ለማሳደግ ደግሞ በማህፀን ፈሳሽ ምሰጥናት ሴት። እንደገና ይህ ብቻ አይደለም። ለምሳሌ አዝሬት፣ አትክልት፣ እፅዋት ለመብቀል ለማበብ ምን ያስፈልጋቸዋል? ውሃ ያስፈልጋቸዋል አይደል። ያለ ውሃ ምንም ፍሬ ልትሰጥ አትችልም፣ እና የመባዛት የመራባት ምልክት ነው ማለት ነው። ስለዚህ ምድር ዘርን የምትቀበለው ተቀብላም ደግሞ በውሃ ፈሳሽ ዘሯ እንደምታወጣ ሁሉ እናትም ግብሯ እንደዚያ ነው። ከዚህ ጋር ተያይዞ የሴቶች ባህሪ ለምሳሌ ፈሳሽ፣ ወራዊ ፈሳሽ አላቸው። ይሄም ወራዊ ፈሳሽ በአጠቃላይ በምንመለከትበት ጊዜ ውሃን መሳብ ከምትችለው ከጨረቃ ጋር የተያያዘ ነው። ሚኒስትሬሽን ሳይክል ወር ሜንሰስ ምንለው እኮ ሙን ወይም ጨረቃ ከሚለው የወጣ ነው። ሙን ሳይክል ማለት ነው፣ የጨረቃ ሳይክል ማለት ነው። በእኛ በግዕዙ አጠራር ወር አበባ ማለት ወር ማለት ጨረቃ ማለት ነው። ሰዎች አሁን ወር ወር ወር ወር ይላሉ ግን ወር ማለት ራሱ ጨረቃ ማለት ነው። ምክንያቱም 29.5 ውደት ስለምታከናውን ማለት ነው። የአመታዊ ውደቷ በ365 እለት እንዳለ ሆኖ ከሁለት ኬክሮስ ከአንድ ካሊት ከ37 የወራዊ ጉዞ ደግሞ አላት እና ምድር ለመዞር የሚፈጅባት ጊዜ ነው ወር ያሰኘው። ስለዚህ የወር አበባ ሲባል የጨረቃ አበባ ማለት ነው። አበባ ውሃን ጠጥቶ ምን ያስገኛል? ፍሬን ያስገኛል። ሴትም አበባ ማለት የወንድ ዘርን ተቀብላ ልጅ የምትወልድበት ጊዜ ደርሷል ማለት ነው። ይሄ ነው፣ ሌላ ምንም ትርጉም የለው እና ለምሳሌ የጨረቃ ሰሌዳዎች ውሃን የምትስበው ጨረቃ 29.5 ቀናት ውደት ነው። የሴቶችም ተመሳሳይ ነው ውደቱ። አሁን በሜንስትሪሙ ሳይንስ ውስጥ ይሄ ጥንት ዊዝደም ስላልገባቸው እንዴት ከጨረቃ ሰሌዳ ጋር እኩል ሁሉም ሴቶች ወር አበባ ያሉ ይላሉ። እሱ አይደለም፣ እሱ ሳይሆን ዋናው የጥንቱ ሳይንስ ምንድን ነው አንደኛ የጨረቃ የመውጣት የማደግ የመክሰም ነገሯን ከዚህ ጋር ተያያዥ ስለሆነ ነው የቀናቱ መቀራረብ፣ እንጂ በተመሳሳይ ሰዓት አይተው በተመሳሳይ ሰዓት ያቆማሉ ማለት አይደለም እና ቢሊየን ሚሊዮን ሴቶችን መርምረን ይላሉ። ይሄ አይደለም። ኤክሰፕሽናል ከ21 እስከ 35 ዕለት አለ። ግን የሴቶች አማካይ የወር አበባ ውደት ፈሳሹ ማለት ነው። ስለ ውሃ ፈሳሽ ስለነሳነ ከ28 እስከ 29 ቀን ነው። ይህም የጨረቃ ማለት ነው፣ የጨረቃ ሳይክል። ለምሳሌ ለምሳሌ ይሄ ፈሳሽ የውሃ ባህሪ ነውና አራት ደረጃዎች ብቻ አሉት። አንደኛ የሚኒስትሪያል ፌዝ የሚባል አለ። ቀጥሎ ፎሊኩለር ደረጃ አለ። ሶስተኛው ኦቪዩሌሽን የሚባል አለ፣ ማንሳት ይቻላል። አራተኛ ሉቴል ፌዝ የሚባል አለ። አራት ነው። ወደ ጨረቃ ውሃን የምትስበው ከውሃ ባህሪ ጋር ግንኙነት ያላትን ጨረቃ ላብ ስትመጣ መጀመሪያ ኒውሙን አለ፣ ጠፍ በክ ብላሽ ጨለማ። ቀጥሎ ምትወለድበት አለ፣ ልደተወር ምትለዋለ፣ የጨረቃ ተወለደች። ከዛ ደግሞ ፉልሙን ምትለዋለ፣ ሙሉ ቀጥላ ደግሞ እጸጸወረ እየጎደለች የምትመጣበት አራት ሰሌዳ ያለው እንዴት እንደሚገናኙ ዘርዝሬ ላብቃ። በሚኒስትሪያል ፌዝ ለምሳሌ ፈሳሽ ላይ በአማካይ ለምሳሌ ዴዋን ብለን ብንይዝ የሴቶችን የወር አበባ ቀን በሶስት እስከ ሰባት ቀን ፈሳሹ መውጣት ይጀምራል። የውሃ ባህሪ ስለሆነ ከሶስት እስከ ሰባት ቀን በሶስተኛው ቀን ወደ ጨረቃ ብትመለስ ጠፍ ጠፋሽ፣ ኒውሙን ከሆነች በኋላ እንደገና ማጭዳ ካሏ በአራተኛው ቀን መውጣት ይጀምራል። ተመሳሳይ ፊቱን ወደ ምስራቅ አድርጎ ጀርባ እንደዛ አድርገ ማጭዶና ትወጣለች እና እኛም ጨረቃ ተወለደች እንላለን። የሴቶችን ከአራት እስከ ሰባት ቀን ነው ደሞ መውጣት የሚጀምረው። ይሄ አንደኛው ስቴጅ ነው ፎሊኩላር ውደት ላይ። ግማሽ ጨረቃን ደግሞ እንመልከት። አሁን በዚህ ሳይክል ላይ እንቁላሉ የሚያድግበት እድገቱን የሚያመርተው ሆርሞን የሚመረትበት ነው የሚያድግበት እያደገ ይመጣል እንትን በተመሳሳይ መልኩ ጨረቃም ከሰባት ቀን በኋላ ምን ትሆናለች እያደገች እያደገች እያደገች ትመጣለች ሩብ ኳርተር እስክትሆን ድረስ ማለት ነው በጣም ይገርማል ሶስተኛው ኦቭዩሌሽን ነው ልክ ሴቶች የወር አበባ ዑደት ባዩ በ14ተኛው ቀን ፅንስ መቋጠር ይጀምራል ልክ አንዲት ሴት የምትጸንሰው በወር ሶስት ቀን ነው ታወቀ ነው በአመት ሰላሳ ምናምን ቀን ማለት ነው ስለዚህ ከአስራ አራተኛው ቀን ላይ ፈሳሽ የወንድ ዘር ሲያገኙ ምን አደርጋሉ? ጽንስ ይቋጥራሉ ማለት ነው። በተመሳሳይ መልኩ ከሁለት ሳምንት በኋላ ጨረቃ ልክ አስራ አራተኛው ቀን ሙሉ ፀሐይ በምዕራብ ጨረቃ በምስራቅ ትሆንና ሙሉ የፀሐይ ብርሃን ሲያርፍባት ሙሉ ትሆናለች ዴፎርቲ ላይ። ስለዚህ ፀሐይ በወንድ ዘር ተመስሏል፣ ጨረቃ ደግሞ በሴቴ ተመስላለች። ሄኖክ ተባዓታዊ ውሃና አንስታዊ ውሃ እንዳለው ይሄ ወንድ የሆነ እሷ ሴት የሆናለች ማለት ነው። ሙሉ ብርሃን ልክ ዴፎርት ይለ ማለት ነው። ይሄ የተፈጥሮ ለዚህ ነው የወርሃ አበባ የሚባለው የጨረቃ ሳይክል ለማለት ነው። አበባ ፍሬ እንደሚለውጥ፣ መጨረሻም ሉቴል ወይም ከ17 እስከ 28 ያለው የሴቶች ቀን ያው የሚመረተው ሆርሞን መጠኑ እየቀነሰ እየከሰመ እንቁላሉ ይሄዳል። በተመሳሳይ መልኩ ጨረቃ 14 15 ደምቃ ካበራች በኋላ እየጠፋች እየጠፋች እየጠፋች ትሄዳለች። ይሄ ሳይክል የሚቆም ሳይክል አይደለም፣ ሁሌ ከተፈጥሮ ጋር የተያዘ ነው። ስለዚህ አብዛኛው የሴቶች ባህሪ በውሃ ባህሪ የሚመራ እንደሆነ የጥንት ሊቃውንት በዛ በብዛት ተራቀውበታል። እውነትም ነው ውሃ እናት እንደሆነች። ውሃ ሴትም እናት ናት፣ ብዙ ነገር የምትይዝ ናት። እና ይሄ ሁሉ ነገር ሊታሰብ ይገባል። የሚገርም ትንታኔ ነው እጅግ በጣም የሚያስገርም። ዶክተር መጨረሻ ላይ ጠቅላላ አድርገን ስንዘጋው ውሃ ህይወት ነው ብለን እንገልጠዋለን። ከዛ ባለፈ ግን ውሃ ምን ሊያስተምረን ይችላል? ከሱ ምን እንውሰድ? ውሃ ብዙ ነገር ሊያስተምረን ይችላል። ግብሩ መፍሰስ ነው፣ መጓዝ ነው፣ መሄድ ነው እና በመንገዱ ላይ ብዙ እንቅፋት ያጋጥመዋሉ። ታውቃለህ፣ ድንጋዩ አለ፣ ሸንተረረው አለ፣ ተራራው አለ፣ ምን አለ፣ ያን ሁሉ አቆራርጦ መሄድ ነው። የበጣም የሚገርም የውሃ ጠባይ። እንደውም ፈላስፎቹ ምን ብለው ይላሉ ውሃን የሚያጋጥሙንን መሰናክሎች በጽናት እንድናልፋቸው የሚያደርግ ትምህርት ያስተምራል። ነው ትክክል ነው አይደለ? እሚገርም ደግሞ ውሃ ይላሉ ፈለሶቹ፣ የእኔ አባባል አይደለም። ትልቅ ተራራ እንኳን ቢያገኝ አቅሙ ካልሆነ ተራራውን ልክፋ አይልም በሌላ መንገድ ማዕበል እስኪሆን ይቆያል፣ ይሄዳል። አንተም መላተም የሌለብህን ችግር መላተም የለብህ ጊዜ መጠበቅ አለብህ እስክትሰፋ ማዕበል እስክትሆን ድረስ ዘረዳይ ከውሃይን እንማራለን። ይሄ በጣም የሚገርም ነው። ሌላው ውሃ ከሁሉም ጋር ራሱን አስተካክሎ መኖር የሚችል ነው። ለምሳሌ እንቅስቃሴ ይኖረዋል፣ አንዳንዴ እንቅስቃሴ የለሽ። ለምሳሌ ኩሬን ተመልከተው፣ ጸጥ ብለዋል። ውጭ እርክት ብሎ ይላል። እንደገና ደግሞ ፈሳሽ ሆኖ ደግሞ ሲፈስ ታየዋለ። ቢፈልግ ጠጣር ይሆናል ምንደበረዶ ቢፈልግ ደግሞ ፈሳሽ ይሆናል ቢፈልግ ደግሞ ጋዝ ይሆናል ማለት ከሁኔታዎች ጋር ራሱን ኮምፓቲብል አድርጎ አስማምቶ የሚኖር ነው እና ከተፈጥሮ ጋር ተስማምቶ መኖር ከምን እንማራለን ከውሃ እንማራለንእና እና ሌላው ከውሃ ግብር መጨረሻ ምነግርህ ከሰውነታችን የሚፈሰው ፈሳሽ እንባ እንባን አስበው ታውቃለህ ከምንጭ ላይ ውሃ እንደሚፈስሉ ከአይን ምንጭነት ደግሞ በመንፈሳዊ ተመስጦ በጸሎት ሰዓት በንስሐ የሚፈሱ እንባዎች አሉ። አምላክ ደግሞ እንዴት እንደሚወዳቸው ለሰው ደግሞ እንዴት መረጋጋት እንደሚሰጡ ታይታ ስቅስቅ ብለ እግዚአብሔር የሚያሳዝን ስራ ሰርተ ሊሆን ይችላል። ንስሐ ገብተ ስቅስቅ ብለ ስታለቅስ ካል ትረጋጋለ። እንባ ምን አድርጎታል? አውጥቶታል ማለት ነው። አዘነ መርዙን ሁሉ ጭምቅ አድርጎ አውጥቶታል ማለት ነው። ስለዚህ እንባ ራሱ እንደ አንድ መንፈሳዊ ስጦታ ለፈጣሪ የሚቀርብ ስጦታ ሆኖ ይገለጣል። እሱም ፈሳሽ ውሃ ነው ማለት እንችላለን።